ዛሬ ወንድም አሊ ታጥበ ልትሰጣ ነው። እንግዲህ ያው እናት ብቻን ሳትሆን ቅመሞች የሁሉ ማለት ነው። አድማ መተው ባህል በውስጥም የሚያውቁኝ በዩቱብ በላይቭ ያው የሚከታተሉኝ ብዙ እህቶች አሉና፣ ግን አሊና ሰዓዲ የሚያስተላልፉት ነገር እውነት ነው እንዴ እያሉ ይጠይቁኛል። እኔ ሰዓዲዬን በፊት ጊዜ ያው በለጉዳይ አገኛት ነበረ። አሁን ሰዓት ላይ ግን እያገኘዋት አይደለም። እኔ እውነታውን አላውቅም ወላህ አለም። ግን እኔም እየተከሰተ ያለው ነገር አናዶኛል ብያቸዋለሁኝ። አሰላም አሌይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች፣ በያላችሁበት የአላህ ስብሃነ ወተዓላ ሰላም፣ እዝነት፣ ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬ በአዲስ ቪዲዮ ተከስቻለሁኝ። ያው የዛሬው ቪዲዮ ቅመሞቼን ያስቆጣ ቪዲዮ ነው ማለት ነው። ምክንያቱም በዚህ ከምንጠብቃቸው ሰዎች እየተከሰተ ያለው ነገር በጣም ስለሚያናድ ማለት ነው። ለወጣቱ አርአያ ይሆናሉ ያልናቸው ጀግኖች ጀግኖች ወንድሞቻችን እህቶቻችን አሁን ላይ ወደ ተበላሸ መንገድ እየሄዱ ስለሆነ ስለዚህ በጣም እያናደዱን ስለሆነ ቅመሞች እየተቆጡ ነው። ስለዚህ እነሱ የበፊቱ ማንነታቸውን አይተን ነበር የምንከታተላቸው። አሁን ግን በጣም እያስጠሉ ነው የመጡት። ለምን እንደዚህ ሆነ እያሉ ይገኛሉ ማለት ነው። ያው ሰዓዲና አሊን ያው የማያቅ ቅመም የለምና፣ ስለዚህ እየተካሄደ ያለው ነገር አስቀይሞናል፣ እውነት ነው ወይ እያሉ ይጠይቁኛል ማለት ነው። ወላህ ዓለም እኔ አላቅም። ሰዓዲን በፊት ጊዜ በጉዳይ ያገኛት ነበር፣ አሁን ግን እያገኘዋት አይደለም፣ ወላህ ዓለም ብዬ መልስ መልሽላቸዋለሁ። ይህንን ቪዲዮ ወንድም አሊ ያው እንደሚደርስህ አቃለሁ። ኢንሻአላ ከደረሰት ከደረሰክ ይቅርታ እንድትጠይቅ አሁን ቅመሞችዬን በአክብሮት እንጠይቃለን ማለት ነው። እና ምንድን ነው ሰዓዲ ጀግና የሴቶች አራይ አናት፣ በስደት ላይ ላለን እህቶች ማስተማሪያ እናትና ማለት ነው። ስለዚህ በሷ የመጣ በአይናችን መጣ እያሉ ነው ማለት ነው። እና ስለዚህ የሴትነት ወጉን ይዛ በሀገሯ ላይ እየኖረች ልጆቿን እያሳደገች ቤቷን በንጽህና ይዛ ሁሉ ነገሯ በጣም ያስደስታቸዋል፣ ቅመሞች ማለት ነው። ስለዚህ እንደዚህ ያሉ ጀግና ጀግና እህቶችን ስለሚያስፈልጉ ደግሞ በስሜታቸው ላይ የሚረማመዱትን ደግሞ እያጠብን እናሰጣቸዋለን። አሁን ሁለተኛ የመጣሽ ልጅ ማለት ነው አይነሽን ሳታሺ ውልቅ ቅበይ ማለት ነው። ስለዚህ ውልቅ ቅበይ ውልቅ ቅበይ ውልቅ ቅበይ። እውነት ድራማ ከሆነ እሽም ድራማን ቢሆንም እንደው ይሄ በወንድማችን አሊ እና በእህታችን ሳአዲ የሚከሰት ነገር አይደለም። ምክንያቱም ወንድም አሊና እህት ሳአዲ ቁም ነገረኛ ሰዎች ናቸው ማለት ነው። እኛ እንደምናውቃቸው በፊት ጀምረን እንከታተላቸዋለን። ምቀኝነት የለባቸውም። በዚህ በዩቱቡ ዙሪያ ሀገር ላይ እንዴት እንዴት እንደሚኖር በሁሉም ነገር አስተማሪ የሆኑ ልጆች ነበሩ ማለት ነው። አሁን ዩቱብ ራሱ አሁን አንዳንድ የኛዎቹ ማለት ነው ዩቱብ እነሱ የሚከፍሉ ይመስል ይሸሽጋሉ። የተከፈላቸውንም ሆነ አሰራሩም እንዴት እንደሆነ ምናምን ነገር እንትን አይሉም፣ ገለጻ አያደርጉም ማለት ነው። እነሱ ግን ወንድም አሊና እህት ሰዓዲ ደግሞ ምቀኝነት የለባቸውም። ከፊት ጀምሮ አሁን ድረስ ስናያቸው በውስጥም የምናውቃቸው በውጭም ብዙ ልጆች እያሸዱላቸው ይገኛሉ ማለት ነው እና የከፈላቸውን ይናገራሉ። እንዴት እንዴት አድርገው መስራት እንዳለባቸው እንዳለብን ይናገራሉ። እና ስለዚህ እንደዚህ ያለ ስብዕና ያለው አካል አሁን ደግሞ ዝቅ ብሎ ስናየው ዝም ማለት የለብንም ብለዋል። ቅመሞችዬ፣ እኔም ብያለሁኝ ማለት ነው። እና ስለዚህ ምንድን ነው ቁም ነገረኛ ቁም ነገረኛ ሰዎች በዛው በቁም ነገራችሁ መቀጠል እንጂ እንደገና ለምን ዝቅ ትላላችሁ? ይሄ ትዳር ማለት ቀላል አይደለም። ትዳር ማለት የሚቀለድበት አይደለም። እና ስለዚህ እውነትን ብቻ ይዛችሁ እየተጓዛችሁ ለምን ለሌላው ለወጣቱ ማለት ለምን አርዓያ አትሆኑም? እንደ እንደ በፊቱ አሁን ላይ ከፍ በፊት ከፍ ብላችሁ የነበራችሁ አሁን ዝቅ እያላችሁ እያየናችሁ ነው። እና ስለዚህ አሁን ትውልዱ ከናንተ ምን ይማር? ትውልዱ ምን ይማር? አሁን እስኪ ከናንተ እንደው ቢላ አለይኩም ማለት ነው። በትዳር ላይ እየቀለዳችሁ ነው። በዛ ላይ እንደገና በሴት ልጅ ስሜት እየተረማምዳችሁ ነው። እና ስለዚህ እንዴት ነው ይሄ ነገር ከቀጠለ እስኪ እስከ መቼ ነው? እስኪ ትውልዳችን እንዴት ነው የሚሆነው? መቼም ትንሽ ከትልቅ እያየ ነው የሚማረው። ስለዚህ ከስር የሚወጡ ልጆች ምን ይማሩ? ከእኛ ከናንተ ምን ይማሩ? ቆይ እስኪ እንደው ቆም ብላችሁ አስቡት ማለት ነው። እና አሁን ዛሬ የተከሰተው ምንድን ነው? ያችኛዋን ሚስቱን ሚስቱን ለምን አገኝሻት በሚል ሰዓዲን በቀበቶ እየገረፋት ነበረ ማለት ነው። ከዚያም አልፎ ደግሞ መገረፉ ችግር የለውም ማፊ ሙሽኪላ ወደ አሞ ይተዋል። በስድብ ደግሞ ማለት ነው። ሴት ልጅ አትሰደብም አትመታም። ነቢያችን ስላ ስለም ያስቀመጡት ሴት ልጅ እንዴት አድርጎ መቅጣት እንዳለበት ወንድ ልጅ ያስቀመጡት እንትን አለ ማለት ነው። በዛ መሰረት እንጂ በቀበቶ መመታት፣ በስድብ መሰደብ። ሴት ልጅ ክብር አላት የነቢያ ሱለላሂ ዐለይሂ ወሰለም አደራ ናት፣ አማና ናት እና ስለዚህ አማናችሁን እንኳን ባትዋጡ በቁም ነገር እንደው በስነ ስርዓት ማለት ነው። ወይም መናገርም ወይም መምታትም አለ ማለት ነው። ይሄ ግን እንዴ እንዴት አድርጎ ነው የገረፋትኮ? መሰላችሁ። ሰዓዲ ሰዓዲ ኩለ እንደዚህ አይገባትም፣ ሀቂቃ ማለት ነው። ጀግና አህት እኮ ናት እና ደግሞ ስድቡ በተለይ ስድቡ ነው እህቶቻችንን ያስቆጣው። ስድቡ ነው ማለት ነው። ለምን ትሰድባታለህ? ለምን ትገርፋታለህ? እና በትዳር ላይ መግባት አንችል አንፈልግም ወላኪም፣ ግን እኛ እንደዚህ ጀግና ጀግና የሆኑ እህቶቻችንን ሲነኩብን አንፈልግም ማለት ነው። አሁን አሁን የበፊቱ ማንነትህን መልስ እና በቁም ነገር ና ቶሎ። ወንድም አሊ ይሄ አንተን አይመጥንም ማለት ነው። አንተን አይመጥንም። ስለዚህ ቪዲዮ ይደርስሃል እንደሚደርስህ አቃለሁኝ። ኢንሻአላ ቪዲዮን አይተህ ምክሬን ሰምተህ ትንሽ እህትህ ብሆንም ማለት ነው ምክሬን ሰምተህ በበፊቱ ማንነትህ ተመለስልን። አሁን እቺን የመጣችሁን ሴትዮ ማለት ነው ማያዝ ካለብህ ወደ ሰዓዲ ሳትመጣ ሰዓዲን ባልነካ ነገር ያዝ ማለት ነው። ቤቷም አታምጣ ሰዓዲንም አትሳደብ፣ አትምታ። ማስተዳደር ከቻልክ አስቀምጣት፣ ካልቻልክ ደግሞ እሷን ለምን አገኘሻት እሷን ለምን አናገርሻት እያልክ ደግሞ ሰዓዲን መንካት የለብህም። ስለዚህ ሳዲ የኛ ጀግና ናት ማለት ነው። የኛ ጀግና እህት ናት። እኔ በጣም አርጌ ነው መወዳት፣ ወላይ በጣም መወዳት አለው እህቴንና። ስለዚህ አትንካት፣ አትንካት ነው የምለው። እና የመጨረሻው ቁም ነገር በቁም ነገር እንዘጋለን። ወሎ አካባቢ ደሴ፣ ኮምቦልቻ፣ ሀርቡ፣ ከሚሴ ሀይቅ ቤትና ቦታ የምትፈልጉ እህቶች፣ ወንድሞች ካላችሁ በዚህ በምሰጣችሁ ቁጥር ታናግሩናላችሁ። እንሻላ የቤትና የቦታ ባለቤት መሆን ትችላላችሁ ማለት ነው እህቶቼ። አሁን አዲስ የምትመጡ እህቶች አሁን በፊትም የነበራችሁ ያልነቃችሁ የኔ ቢጤዎች ካላችሁ ነቅታችሁ የቤትና የቦታ ባልተቤት ሆኖ ማለት ነው እንዳይቆጫችሁ ጊዜው ካለፈ ይቆጫል እህቶቼ ብዙ እህቶች እየተቆጩ ነው ያሉት በፊት ሳያውቁበት አሁን ጊዜው ካለፈ በኋላ እየተቆጩ ነው ግን ደግሞ ጊዜው አለፈ ተብሎ ደግሞ ዝም ተብሎ ቁጭ አይባልም ከዛ ከነቃበት ቀን ጀምሮ ከዛ መቀጠል እንጂ ወደ ኋላ መመለስ አያስፈልግም ማለት ነው። በላ ስብን ወተዓላ ፍቃድ ሁሉም ነገር ስለሚስተካከል እና ኢንሻላ ቁጥር እሰጣችኋለሁ። በዚህ ቁጥር እየደወላችሁ ወላ ወነ ወንድማችን አቡ አሚራ እንደገና ደግሞ ባለፈውን ቪዲዮ ሰርቼበታለሁ። አሁንም እንደግምላችሁ ፈልጊ ነው የመሰከሩለት ወንድማችን ነው ማለት ነው። የኮምቦልቻ ወጣቶችም የመሰከሩለት ነው በታማኝነቱ ቁጥሩን ትይዛላችሁ ማለት ነው። 0914257198 እደግመዋለው። 0914257198 ተጨማሪ ቁጥር 09 ነፋሱ አስቸገረኝ። 0966 38 0966388249 በማለት እንሻላ በመደወል ሃሎ እያላችሁ የቤትና የቦታ ባልተቤት መሆን ትችላላችሁ። እንሻላ አላህ ከሁላችንም ጋር ይሁንልን እና በቁም ነገር ነው። ቶሎ ትዳር ያላችሁ ወንድሞች፣ እህቶች በትዳር ላይ አትቀልዱ። ትውልዱን አታበላሹብን ማለት ነው። ምክንያቱም አሁን ምንድነው ሰው ገንዘብ እንዴት ተደርጎ እንደሚገኝ ሁሉም ያስፈልግ እንትን ይላል ይመኛል። እና አሁን እየታየ ያለው ምንድን ነው? በትዳር ላይ እየቀለዱ ገንዘብ እንደሚገኝ ነው። ይሄ ደግሞ ትልቅ ዋጋ ያስከፍላል ማለት ነው። ይሄ ክፉ ነገር ነው። ክፉ ነገር ይዞ የተጓዘ ደግሞ መጨረሻው አያምርም ማለት ነው። እና ትውልዳችንን አታጥፉብን የሚል መልእክት ነው ዛሬ። እና ቁም ነገር ቁም አሁን ላይ ወላሂ ስብሀነ አላህ የሚገርም ነገር ነው የሆነ በፊት ጊዜ ጥሩ ጥሩ የነበሩት አሁን ላይ ዝቅ ብለዋል። ወላሂ ውብኝማ እንዴት የሰው ለካ ከከፍታ ዝቅ ይላል ማለት ነው። እንዴ በዛው በከፍታው መቀጠል፣ በጥሩ አርአያነቱ መቀጠል እንጂ እንደገና ወደታች እንትን ማለት ዝቅ ማለት አለ እንዴ? ሱብሃነላህ እኔ ወላሂ በጣም ነው ያጀበኝ። እና እህቶች አላህ መጨረሻችንን ያሳምርልን። ወንድሞቼም እህቶቼም ዱአ ስታደርጉ ደግሞ መጨረሻ ያን አሳምርልኝ ብላችሁ ነው ዱዓ ማድረግ ያለባችሁ። የሰው ልጅ መጨረሻው ሲያምር ነው። መጀመሪያው አምሮ መጨረሻው ካላማረ ኪሳራ ነው ማለት ነው። አላህ ከእንደዚህ ያለው ይጠብቀን። በአዲስ ቪዲዮ ደግሞ እስከምንገናኝ ድረስ ሁላችሁንም በያላችሁበት የአላህ ሰላም፣ እዝነት አይለያችሁ። ማሰላም